ስ ክራር ቲዩብ ቻናል ቤተሰቦች እንደምቆያችሁ፣ እግዚአብሔር ይመስገን። እንኳን ለዚህ ቀን አበቃችሁ። ውድ ቤተሰቦቼ እንግዲህ ዘካርያስ ክራር ቲዩብ ከመጀመሪያ ከጣት ማለማመድ ጀምሮ እስከ ትዝታ ሰከንድ ድረስ የክራር ትምህርትን እያስተማረ የቆየ ቲዩብ ቻናል ነው። ውድ ቤተሰቦቼ ሳብስክራይብ፣ ሼር ማድረግ እንድትተባበሩን በእግዚአብሔር ስም ማሳሰባችኋለሁ ሳብስክራይብ ያደረጋችሁ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ እንድታበረታቱም በእግዚአብሔር ውስጥ መታሰባችሁ አለው። እዚህ ላይ የቀረ ትምህርት ምንም የለም። ውድ ቤተሰቦች እንግዲህ ቀረ የሚባለው አምባሰል መክሰል ወይም አምባሰል ፎርዝና ትዝታ፣ ባቲ፣ ሊዲያ ማለት ነው። ውድ ቤተሰቦች እንግዲህ እነሱን የማስተምረው በቀጣይ ቪዲዮ ነው። ውድ ቤተሰቦቼ ዛሬ ላስተምራችሁ የመጣችሁ የመጣሁት መሸጋገሪያ እንዴት እናስገባለን ብላችሁ በቪዲዮ ላይ ኮሜንት አድርጋችሁ ነበረ። መሸጋገሪያ እንዴት እንደምናስገባ ዛሬ አሳያችኋለሁ። ውድ ቤተሰቦቼ መሸጋገሪያ እና ያው መሸጋገሪያ ምን ምን ላይ እንደሚገባ መዝሙር ላይ ስንት ነው የሚገባው የሚለውን ነገር አሳያችኋለሁ። ከዛ በፊት ቪዲዮአችን እስካሁን ብዙ የሚያስተምሩ ነገሮችን ልቀላችኋለሁ። በሱ ልክ ከሰራችሁ ውድ ቤተሰቦቼ በጣም ብቁ ትሆናላችሁ ብዬ ተስፋ ያደርጋለሁ። ውድ ቤተሰቦቼ በጣም ብቁ የሚያደርጉ ትምህርቶችን ለቀላቸው፣ ጣታችን እንዴት እንደምፈትን፣ መዝሙር እንዴት እንደምናመጣ እሱንም ለቅ ነበረ። ውድ ቤተሰቦቼ እንግዲህ አሁን መዝሙርን እንዴት እንደምናመጣ እና መሸጋገሪያ እንዴት እንደምናስገባ ለእናንተ ላስረዳችሁ ነው። ውድ ቤተሰቦቼ ዛሬ መዝሙር እንደት እንደምናመጣ ማለት መዝሙር ለማምጣት መጀመሪያ ያሉትን መልመጃ አለ መልመጃ አንድ ሁለት ሶስት አራትን በደንብ መስራት ማለት ነው እና መልመጃ አንድ መልመጃ ሁለት መልመጃ ሶስት መልመጃ አራት ልክ እንደዚያ እነዚህን ሰርታችሁ ነው እነዚህን በደንብ አድርጋችሁ በመጀመሪያ ከስምንት እስከ ዘጠኝ ባለው ደቂቃ ትሰራላችሁ። ከዛ በኋላ ደግሞ ሆደል መዲ በጌስማኒ እስከ ፍቅር እናተ ድረስ ቁጥር ይሰጣችኋል። ከዛ በኋላ ያለፉ ቁጥር እናንተን የሚያሰንፋችሁ እንጂ እናንተን ብቁ የሚያደርጋችሁ ቁጥር እንዳለሆነ በደንብ አድርጋችሁ በግንዛቤ ላይ ማስቀመጥ አለባችሁ። ድበሰቦቼ እንግዲህ ቁጥር እስከ ፍቅር እናተ ብቻ ነው እስከ ፍቅር እናተ ያሉትን መዝሙሮች ወይም መልመጃዎችን በደንብ አድርጋችሁ መስራት አለባችሁ። በደንብ አርጋችሁ ካልሰራችሁ ደግሞ ብቁም መሆን አልችሉም በእርግጠኝነት እንደምነግራችሁ ማለት ነው። ይሄ እንግዲህ በክላስ የሚያስተምራቸውን ተማሪዎች እስከ ፍቅር እናተ ብቻ ነው ቁጥር የሚሰጣቸው። ከዛ በኋላ አልሰጣቸውም እና ከዛ በኋላ የራሳቸው ናቸው ፈልጎ የሚያመጡት ማለት ነው። መጀመሪያ ጀምሬ አሳይላቸዋለሁ እነሱ ከዛ በኋላ ቁጥሩን ፈልጎ ያገኛሉ ያጡትን ያስተካክላለሁ ማለት ነው። ልክ እነዛን እንጂ በቁጥር መስራት አይቻልም። ከፍቅርና ተበኋላ ምክንያቱም መድረክ ላይ በቁጥር መስራት አንችልም። ቁጥር ስታምጡም ቁጥር ጽፋችሁ መዝግባችሁ መሸምደድ አለባችሁ እንጂ መልሳችሁ መላልሳችሁ በቁጥር በቁጥር ብቻ አመጣን እንደጻፋችሁ በቁጥር መዘመር የለባችሁ። ምክንያቱም መድረክ ላይ ወጣችሁ ትዘምራላችሁ፣ ሰውን ታጅባላችሁ። ታዲያ ቁጥሩ ነው የምታዩት? መዝሙሩ የምታዩት? ይህንን መገንዘብ አለብን። ውድ ቤተሰቦቼ እንግዲህ ቁጥር እንዴት እንደምናጣ መዝሙር እንዴት ማውጣት እንደምንችል፣ መዝሙር መጀመሪያ እንደነገርኳችሁ መልመጃን በደንብ መስራት አለብን። ከዛ በኋላ ሆደን ይመድን ከነሪትሙ በደንብ አድርገን መስራት አለብን። ከዛ በኋላ በገት ስማን ከዛ በኋላ የፍቅርናትን በደንብ አድርገን በደንብ አድርገን ድምጻውተን ከነሪትም በደንብ አድርገን ፈታ አድርገን መዘመር አለብን ማለት ነው ደግመን ደጋግመን መዝሙሩ ማይመጣልኝ ከሆነ እነሱን በደንብ አርገን ደግመ ደጋግመን መዘመር አለብኝ። ደግሞ ሰከንዱን ለምሳሌ በዘጠኝ ሰከንድ ነው የምናልፈው ማለት ነው። ወደ ወደ ልሜድ ማለት መልመጃዎችን አራት መልመጃዎችን በዘጠኝ ሰከንድ ነው። ከዘጠኝ ሰከንድ ደግሞ በደንብ በቃ ፊ ማያስሆነኝ ከሆነ እጃችን ማይፈታ ከሆነ መውረድ አለብኝ ማወረድ ወደ ስምንት፣ ወደ ሰባት፣ ወደ ስድስት ያለን፣ ወደ አምስት ያለን በወረድን ቁጥር እጃችን የፈታን ነው በጣም ብቁ የሆነ ምንደው ያሆንነው እና መዝሙሩን መፈለግ እንችላለን። በደንብ ደጋግመን ወደ ኋላ የሰራናቸውን በቁጥር የሰራናቸውን መልመጃዎችና መዝሮችን በደንብ አድርገን መስራት ነው መዝሙሩን ለመስራት ማለት ነው ለማግኘት ማለት ነው። እና ከዛ ደግሞ ቅኝቱ ልክ መሆን አለበት መዝሙሩን ለማግኘት ሁለተኛ። ቅኝቱ ለምሳሌ ከየጣት ነው አኒ ያው ካራ ጣት ነው የቃኘት ደስታ ሆኖም እንኳን ከአውራ ጣት ነው የቃኘሁት። ማለት የትኛው ቅኝት ይሁን ለምሳሌ አምባሰል ነው፣ ባቲ ነው፣ አንቺ ሆዬ ነው፣ ቲስታ ነው ብለን ቼክ እናደርጋለን። ከዛም ደግሞ ሜጀር አለ። አውራ ጣት ነው፣ ጠቋሚ ጣት ነው፣ ሲ ነው፣ ዲ ነው የሚለውን ነገር ቼክ ማድረግ አለብን። ካላደረግን ደግሞ ሌላ ልናወጣ እንችልም ና ና ሁሉ ሲቡልን ከዚህ እንትናል። ለምሳሌ ጣቶች በተቀያየሩ ቁጥር እንትኑም ይቀያይራል፣ ዜማው ከክሩ ወደ ክሩ ይገለባበጣል። ለምሳሌ አውራ ጣት ላይ ሲሆን ትንሿ ጣት ላይ ያለው ዜማው አውራ ጣት ይመጣል ማለት ነው። በዚህ ልክ ማለት ነው እና ስለዚህ ቅኝቱን ቼክ ማድረግ ያስፈልጋል ማለት ነው ውድ ቤተሰቦቼ። ከዛ በተጨማሪ መዙሩን በደንብ አድርጋችሁ ማጥናት ነው ውድ ቤተሰቦቼ ከዛ መሸጋገሪያ መሸጋገሪያ እንዴት ነው ማስገባት የምንችል? መሸጋገሪያ ለምሳሌ ሲንቴ ነው የሚገባው። አንዴ የሚገባበትን ጊዜ አለ፣ ሁለተ ሁለት ጊዜ እንግዲህ ያለ ላሳያችሁ። መሸጋገሪያ እንግዲህ ያለ መሸጋገሪያ መጠቀም እንችላለን። ግን መሸጋገሪያ ሲገባ በጣም መዞሩ ደስ ይላል፣ ያሳምራል። መሸጋገሪያ ከማሳምሪያው አንዱ ነው ማለት ነው። ለምሳሌ አንዴ የሚገባበትን ላሳያችሁ።

ለምሳሌ ሰባቱ መንጦላይት ላይት የልቤን ሁሉ አዝማች ላይ የልቤን ሁሉ ለማላ

መሸጋገሪያ ለማሳመር ነው እና አንድም ሪትም ለሪትም ይጠቅማል ለማሳመርም ይጠቅማል። መሸጋገሪያ ማለት ነው። ውድ ቤተሰቦቼ፣ ዛሬ የምናየው ትምህርት ይህን ይመስላል። ለዛሬ ያለን ፕሮግራም በዚህ ጨርሰናል። ውድ ቤተሰቦቼ፣ በአዲስ ቪዲዮ እስክንመጣ ድረስ ዩቱብን ሳብስክራይብ ሸር በማድረግ እንድትተባበሩ በእግዚአብሔር ውስጥ መሳስባቸኋለሁ። አሁንም ጥያቄ የሚሆንባችሁን ነገር በኮመንት ላይ ጻፉ ይመልስላችኋለሁ። ውድ ቤተሰቦቼ ሰላም፣ እግዚአብሔር ከሁላችን ጋር ይቆይ።